እዚህ ጋር በእናንተ ፍቅር የሚቀኑ በጣም ብዙ ጠላቶች አሏችሁ፣ በጣም ብዙ እና ጠላቶቻችሁን ደግሞ አንዱ ናችሁ ማሳየት አለባቸው። ይህን ቪዲዮም እንደሚያዋቃለሁ እነሱ ይህን ነገር ስናገር እኔ ላይ ምንም ነገር ሊደርስ ይችላል። ለእሱ ደግሞ ኃላፊነቱን ወስዳለሁ። ተረድተሽኛል? ፈቲንግ እንድና ህግ ያለበት ሀገር እኮን ያለ ነው እንዴ ፉን፣ እስካሁን እኮ በጣም በድዬዋለሁ፣ በጣም አሰቃይቼዋለሁ። እኔ ምን አልኳችሁ፣ ቤተሰብ የሁላችሁ፣ የሰላም ነገር ይመጣል ብያችሁ አልነበረ? ቆይ ሰላም ልበላችሁ መጀመሪያ። እንደ ሳምሬስ ኪሎ ወር ያቸኩኝ፣ ተረጋጊ ሰከን በይ። ሰላም ሰላም፣ እንዴት ናችሁ ድና? የተከበራችሁ በመላው ዓለም የምትገኙ ኢትዮጵያውያን፣ ኤርትራ፣ ኤርትራውያን፣ ቻለ ቤተሰቦች እንዴት ናችሁ? ደና ናችሁ? እግዚአብሔር ይመስገን ያለው በጣም ሰላም ነኝ። በያላችሁበት ሰላም ፍቅር፣ ጤና መኝላችኋለሁ። ፈጣሪ አምላክ ሀገራችንን ሰላም እንዲያደርግልን ህዝባችን ይጠብቅልን ሁላችሁንም በየሃይማኖታችን እንጸልያልኩኝ። እንደተለመደው ይህን ቪዲዮ ስጀምሩ ላይክ፣ ሼር ሰብስክራይብ በማድረግ ሰብስክራይብ ስታደርጉ ደግሞ ምርጫን ቤተሰብ ተሆኑ ዘንድ በአክሮት እየቀበስኩ እየተሰማችሁን ሐሳባችሁን በኮሜንት እንድትሰጡኝ እያልጉኝ እንግዲህ ዛሬ ልጆቻችን እንደምታዩት መልካም በሚባል ትንሽ ተቀራራቢ ጥሩ በሚባል ቪዲዮ መጥቶልናል። በነገራችን ላይ ማለት ነው ፈቲ ያደረገችው ሻርፕ ከለር በጣም ነው ምወደው፣ ወይን ጠጅ ማለት ነው። ጋይስ ቤተሰብ ቀሚስ ምናምን ስጦታ አልሰጡኝ ከፈልጋችሁ ከወዱ ላሳውቃችሁ ብዬ ነው። ይሄንን ክለር በጣም ነው ወደው ማለት ነው። ያው እሷም ላይ አምሯል። ግን ስራ ቢያና ድደኝም ደግሞ ወዳት ልጅቷ ምን ይደረግ። ያው ሰው ሰው ናችሁ ሰውን አጠሉ ማለት ነው። እና እንግዲህ በዛሬ ቪዲዮአቸው ላይ ትናንትና ምን ብያችሁ ነበረ? ነገ የሰላም ቪዲዮ ይመጣል ብያችሁ ነበር። ያው ዛሬ የሰላም ማኮብኮቤ አኮብኩባል፣ ፕሌኑ አኮብኩባል። እንዳትጨነቁ፣ ነገ በፉዬ ቤት ትልቅ ሰርፕራይዝ ይኖራል ብዬ አስባለሁ። እየርቅ ማለት ነው። እንዳሰድቡኝ አደራችሁ፣ እንዳሰድቡኝ፣ እንዳሰድቡኝ በጸሮ ብቻ አስቡን ማለት ነው ጋይስ። እና በተረፈ ፉፉዬ እንግዲህ ዛሬ ፍቅርዬ ጥምጥም ብሰጠልበት የኔ ምስኪን አይን አይኗን እያየ ምንድን ነው ምንድን ነው ምንድን ነው ይላል። ፉፉዬ ፉፉዬ እኮ ትወና አይችልም፣ የምር ይጨነቃል። ሁለቶቹማ ይዘውታል፣ ይዘውታል። የምር አንበሶች ናቸው ትወና ላይ ማለት ነው። ቡሪካም አሪፍ ነው። ፉፉዬ ብቻ ነው የሚጨናነቀው እንደዚህ ሲሰራ ማለት ነው። ለማንኛውም እንግዲህ ነገ በመልካም ነገር እንጠብቃለን። ለማንኛውም ከዚህ በኋላ ፍቅርዬ፣ ፉፉዬ፣ ሌሎቻችሁን ቢሆን ኦዲንስ የኦዲንስ ኮሜንት እያያችሁ ለኛ ምንም ነገር መስራት አይጠበቅባችሁም። ኦዲንስን ከተከተላችሁ ትጨልላላችሁ፣ እውነት ለመናገር ማለት ነው። ጥሩም ያስባለ ጥሩም ማያስባለ መካከለኛ አለ። በነፈሰበት የሚነፍስ ብዙ አይነት ባህሪ ያለው ሰው አለ። ስለዚህ እናንተ የሚጠበቅባችሁ ህሊናችሁ የሚያዛችሁን እና ቢያንስ አብዛኛው ኦዲየንሳችን ምንድን ነው የሚፈልገው የሚለውን ነገር ይዛችሁ በዛ ነገር መስራት አለባችሁ እንጂ ኦዲየንስ ተለያዩ ስላላችሁ መላየት ኦዲየንስ እንዲሆኑ ስላላችሁ መሆን ምናምን አይደለም። በጣም ያስጠላል። ይህን ሰሞን እንግዲህ ያው ጥቂት ቢሆን ሰምታችሁ የሰላም ወሬ ይዛችሁ ስለመጣችሁ በጣም ደስ ብሎኛል። ከዚህ ውጭ ግን ወረቀቱ ላይ ግለሰቦቹ እንዲታወቁልን እንፈልጋለን። ግዴታ ለእኛ ሚዲያ ላይ መውጣት አይጠበቅበትም ግን ደግሞ ስቴፕ ሄደው ግዴታ እሷ ለነሱ ተናግራ እነሱ የጥንቃቄ ስራ መስራት አለባቸው። ሁፉንም ይሁን ፍቅርን ለማለያየት የራሳቸውን ፍላጎት ይዘው የተነሱትን ማሳወቅ አለብሽ ፈቲ፣ ማሳወቅ አለብሽ። አሁንም ቢሆን አንቺ ሲጀመር ቡሪካ ስለነቀብሽ ነው ይህን ነገር እንትልት የቻልሽው። ቡሪካ ደግሞ ወደ ራስህ ስለተመለስክ ደስ ብሎኛል። ያው አንድ ሰሞን የኦዲየንሶችን ለብቻቸው ተከፍለው የሄዱትን የበጎችን ድምጽ ሰምተህ አንተም አስቀይመህ ነበር በአንድ ሁለት ቪዲዮዎች ግን ደግሞ ከልቤኔ አልተከፋሁም። እኔ እነዚህ ተገንጥለው የሄዱ በጎችን ነው እንጂ ያንተ ጥላቻ የለብኝም። ከድሮም በጣም ነው መወደው ቡሪካ ምርጥ ልጅ ነው፣ ጎበዝ ነው። የሄዱት ግን ሄደዋል። አትመለሱብን። አሁን ሲለያዩም በዛው በራሳችሁ እንችላችሁ ቡሪካ ቡሪካ በሉ። እኛን ለመንጠጠል ለመከፋፈል አትሞክሩ ፋንዲሾች። ሌላ ያለብን የውጭ ያለብን ችግርና ጥላት ይበቃናል። ሌላ ችግርና ጥላት አትፍጠሩብን። አንድ ሆናችሁ በስራቸው እያደነቃችሁ ላይክ ሼር እያደረጋችሁ መስራት የምትፈልጉ ከሆነ ኦኬ፣ መልካም ስሩ፣ እንትን በሉ፣ ደግፉ። ከዛ ውጭ ግን ፍቅርዬን እንደ አፍሪካ ካርታ ለመገነጣጣል ከመጣው ሰው ጋር ሁሉ እንዲትሁን እንዲያትሁን እያላችሁ እናንተ ተካፍላችሁ እኛ እንድትካፈሉን አንፈልግም። እውነት ለመናገር ብዙ ችግር አለብን። እስካሁን ድረስ ችግሮችን ይዘን ነው አለ ችግሮችን እንደ ችግር እየተከባበርን እዚህ ጋር ደርሰናል። ከዚህም በኋላ ተከባብረን ልጆቹ መድረስ ያለባቸው ስቴፕ ላይ ድረስ እንደዚሁ እንደተዋደድን እንደተከባበርን መኖር አለብን። መቻቻል የሚባል ነገር አለ። በነገራችን ላይ አንድ ሰው መጥፎ ነገር ሲናገራችሁ ማለፍ በቅ ማለፍ እኔ እኔ አሁን በነገራችን ላይ ቲክታክ ላይ ሸሽቼ ነው በቃ ሸሽቼ ነገር በጣም ነው መጠላው። በነገራችን ላይ ይቅርታ አድርጉልኝ ና ማለት ነው ከስደት እህቶች፣ ከማንኛውም ሰው መነጋገር አልፈልግም። ሰው በተነገረው ቁጥር የሆነ ቃላት ባወጣ ቁጥር የምትመልሱ ከሆነ በጣም ነው መጥፎ ነገር ውስጥ ነው የምትገቡት። ብዙዎቹ አሁን እኔ ቪዲዮን በምሰራ ሰዓት ምናምን በኮሜንት መጥተው መርዛቸውን የሚረጩ ሰዎች አሉ። በቃ ለአንድ ያልፋለሁ፣ ሁለቴ ከተደገመ ብሎክ ነው የማረጋቸው። ምክንያቱም ራሳቸው ተረብሾች፣ ሰውን የሚረብሻሉ። ገባቸው። እኔንም ተናጋሪ ያደርጉኝ። አንዳንድ ሰውን ሚዲያ ላይ ወዶ አይደለም ተሳዳቢ የሚሆነው ልክ የሆነ ሀሳብ ቪዲዮ ላይ ይዞ መጥቶ ሰዎች አላስፈላጊ ኮሜንት ሲጽፍለት በመሀል ይሳደባል። የዛኔ ነገሩ እየከረረ ይሄዳል። ገባቸው። እንደዛ ነው እኔ የማደርገው። ለማንኛውም ለማተራመስ አት ሞክሩ ብችሉ ለማስታረቅ ካልቻላችሁ ደግሞ ዝምታ ወርቅ ነው። ዝምታ ራሱ መልስ ነው። ዝም ለማለት ሞክሩ። የምታደርጓቸው ነገሮች ሁሉ ምንም የሚያስደስቱ ነገሮች ስላልሆኑ ነው። በጣም ካልልክ አንዳንዴ በብዙ ነገር ነው የምትሄዱት፣ በቃ የምትተረማመሱት ምናምን። ይህና ደግሞ ልጆችን ያዳክሟል። ስለዚህ በፍቅር በአንድነት ሁሉን ነገር እናሸንፍ ለማለት እወዳለሁኝ። ቤተሰቦች ላይክ፣ ሼር፣ ሰብስክራይብ አድርጉ። ኮፒሊንግ አድርጉ። ቻናሌ ቁጭ ብሏል። ምን ሆኖ ያፈጠጠው ባለበት እንደ አይጥና ጎሪ ሆኑ እኮ ምንድን ነው። እና ለማንኛውም ሼር ሼር አድርጉ እሺ። በቲክቶክ ሼር ሼር አድርጉልኝና እስኪ አስር ሺህ ቀርቶብን ስድስት ሺህ እንግባ። ደግሞ ወዳችሁ ደግሞ እንዳትረሱ። አንድ ሽፍት ለያላችሁ፣ መልካም ጊዜ ነገ፣ ቸር ያሰማን። ባይ ባይ